እሺ እጅግ አድርገን እናመሰግናለን። ያው በድጋሚ ተገናኝተናል ከዚህ ከጀርባ የምትመለከቷቸውን የአየርላንድ ዜጎች በዚህ በኢሬቻ ፌስቲቫል ላይ እንዲሳተፉ በተለይም ደግሞ እንደ ወዳጅ እንደ ጓደኛ ጋብዛው የሚያመጧቸው የኦሮሚያ ህብረት ባንክ ፕሬዚዳንት ናቸው። ከእሳቸው ጋር ደግሞ አጠር ያለ ቆይታ እናደርጋለን። እጅግ አድርገን እናመሰግናለን። እትሜ ደርቤ አስፋው እባላለሁ። የኦሮሚያ ህብረት ስራ ባንክ ዋና ስራ አስፈጻሚ ነኝ። መልካም እንግዲህ ርቻ የእርቅ የምስጋና በዓል ከመሆኑ ባለፈ ደግሞ የወዳጅነትንም እንዲሁ ማጠናከሪያ ነውና እነዚህን የአይርላንድ ዜጎች ወዳጆቻችንም ወደዚህ በተደጋጋሚ ይጋብዛሉ። ለምን ይሆን? እኛ እንደ ባንክ ከብዙ የዓለም አቀፍ ፓርትነሮች ጋር እንሰራለን። በአማካሪ ደረጃ፣ በቢዝነስ ግንኙነት ደረጃ፣ በቴክኖሎጂ ግዢ ደረጃ በሰው ኃይል ስልጠና ደረጃ ከተለያዩ ተቋማት ጋር እንሰራለን። በዚህ አጋጣሚ ከተቋማቱ ጋር ስንሰራ በተለያየ በሀገራችን የሚከበሩት ክብረ በዓላቶች ሲኖሩ ክብረ በዓሉን የሚመስል አልባሳት በማልበስ ከእኛ ጋር እንዲሄዱ መልካቸው ካልሆነ በስተቀር አጠቃላይ የእለቱን በዓል መስሎ እንዲሳተፉ እናደርጋለን። አጋጣሚ ያው በተደጋጋሚ እሬቻ ላይ እነዚህ ሰዎች መጥተዋል፣ ግን በተለያየ ክብረ በዓል ላይ የምናሳልፍበት ጊዜ አለ። ይሄን የምናደርግበት ዋናው ምክንያት በአንድ ሀገር ውስጥ ያለው ተቋም እድሉ የሰጠው የግል ዜጎችም አገራቸውን ሕዝባቸውን ያላቸውን እሴት ባህል እና በታሪክ ያለፉት ትውልዶች የሰጡንን ያስተማሩንን በገባን መጠን ለሌላው ዓለም ማስተዋወቅ ለጎረቤት አገሮቻችን ለአፍሪካውያን ማስተዋወቅ እንዲሁም አፍሪካን ለሌላ ዓለም ማስተዋወቅ በእጅጉ የሚጠቅምና ዓለምን የሚያስተሳስር ጉዳይ ነው ብለን ስለምናምን ይህንን እናደርጋለን። ይህን ስናደርግ እነሱ ደግሞ አምና እነዚህ ሰዎች ሁለት ነበሩ። ዘንድሮ ሰባት ሆኗል። አይ ሆፕ በሚቀጥለው አመት አስራ አራት ይሆናሉ ብለን ተስፋ እናደርጋለን። ሲሄዱ በራሳቸው ሶሻል ሚዲያ ላይ ያስተላልፋሉ። ለጓደኞቻቸው መልእክቱን ይናገራሉ። የሀገራችንን በጎው ገጽታና በጎ ባህል ያስተዋውቃሉ። ሰዎች በርቀት ቁጭ ብሎ ሜቢ ስለ አፍሪካ ስታሰብ ሌላ ነገር ብሎ የሚታየውን አፍሪካ እንደዛ አይደለም ብሎ የሚናገሩ የሚመሰክሩ ይሆናሉ በማለት የጥፍር ቆሻሻም ያህል ቢሆን እያንዳንዳችን ከሰራን በአለም ላይ ደግሞ ዘመኑ የቴክኖሎጂ ነው፣ እንደ ድሮ ጊዜ የሚፈጅ አይደለም። በ24 ሰዓት ውስጥ በተወሰኑ ደቂቃዎችና ሰዓታት ውስጥ አለም ላይ የምንተዋወቅበት እድል ለመፍጠር የራሳችንን ጥረት እናደርጋለን ማለት ነው። እጅጋር ግን እናመሰግናለን። ቴንክ ዩ ናሂሊስ ፋሚሊ ቴንክስ ፎር ታይም ቴንክስ ቱ ቢ ሂር። እንግዲህ ከአይርላንድ ወንድሞቻችን ቤተሰቦቻችን፣ እንዲሁም ደግሞ ከኦሮሚያ ህብረት ስራ ባንክ ፕሬዚዳንት ጋር የነበረን ቆይታ ይህንን ይመስላል።